አዶናይ እና ጃኒ ታሰባ በዚህ ሰዓት ሰበር የተባለ መረጃ ተሰምቷል። አብይ አህመድ ሰግጦ አዶናይን አስሮታል። ሰግጥ ፈምስ የምት አዶናይና ጃኒ በፌዴራል ፖሊስ በቁጥጥር ስር ዋሉ። አስደንጋጭ! ማንም ያልጠበቀው ክስተት

ዛሬም ወቅቴና አዳዲስ መረጃዎችን ወደ እናንተ መልሰው ሳችን እንጨርሰን ለተናል እስከመጨረሻው ድረስ ሰብስክራይብ እያደረጋችሁ የዱንታን ጫናችሁ እንድትከታተሉ እንደበሉ ለእግዚአብሔር ስም እንጠይቃለን። ማለት ነው እንግዲህ ከምሽት የሰማነው ሰበር የተባለ መረጃ ነበረ። አዶናይ ቲክቶከር አዶናይ እና እንደዚሁም ጃኒ በቁጥጥር ስር ለጥያቄ ትፈልጋላችሁ በሚል በቁጥጥር ስር እንደዋሉ እየተመለከትን እንገኛለን። ከሶስት ቀን በፊት ዩቲዩበሩ ጃኒ እንደዚሁም ደግሞ በአለባበሳቸው ምክንያት እነ ጃኒ ጆሲ ኢቫን የሚባሉት ቲክቶከሮችም እንግዲህ ለኅብረተሰቡ አይወክልም የተባለ አለባበስ ለብሳችሁ ተገኝታችኋል በሚል በቁጥጥር ስር እንደዋሉ ተመልክተናል ማለት ነው። ዛሬ ደግሞ እንግዲህ አዶናይና ጃኒ በቁጥጥር ስር መዋላቸው እንግዲህ ብዙ ሕዝብን እንግዲህ ቅር እያሰኘ ይገኛል ማለት ነው። እነዚህን እንደዚሁም የተለያዩ ወቅትን አዳዲስ መረጃዎችን ያሪሽ ኦርቶዶክሲያን ባለማተቦችን በተመለከተ እነዚህን ከውጭ ሀገር ድምጻችን መሰማቱን እየተመለከትን እንገኛለን። በተለያዩ ቦታዎች የተለያዩ ተቋሙ ሰልፎች እየተደረጉ ይገኛሉ ማለት ነው። እስቲ አጠር አጠር ቪዲዮ ያሉ አሉ ያሉ ቪዲዮዎች አሉ። እነሱ ቪዲዮዎች ተመልክተን እንመለስ። ወደ ቪዲዮቹ። አሜሪካ ከአሜሪካ ነን፣ እያያችሁት ነው። የአዶና ደጋፊዎች ነንና ምን ታደርጋላችሁ መሰላችሁ፣ 24 ሰዓት ሆኖታል። የግዴታ ሌሊትም ቢሆን ፍርድ ቤት መቅረብ አለበት ጉዳይ መታየት አለበት። እናንተ የምትወዱት ሰዎች ካላችሁ ደግሞ ሄዳችሁ ካናዳ ኤምባሲ ንገሩለት። ምክንያቱም የካናዳ ዜግነት አለው። ስለዚህ እያስጠነቀቅን ነው። ምን አደረገ? ምንም አላደረገም። ስለዚህ በቀጥታ መፈታት አለበት አዶናይ፣ እስከነ ሚስቱ ማለት ነው። ዴ ምን ማለታችሁ ነው? ማውን አታድርጉ እስቲ አዶናይ ታሰረ። ምን አድርጎ? ይጥና ጃም መንግስቱን በስማው ልፍስ ነው። አሁን የገረመኝ እነ ጆሲን እነ ምናምንን ልብስ፣ መጥፎ ልብስ ለትውልድ የማያስተምር ነው ምናምን ብሎ ታስረው ያሉትኛ አሁን እነሱን እና ለምን ባዶ ራቁትን ሜዳ ላይ የተቸገረውን ድሃን ባህላችን አይደለም ብላችሁ አታስሯቸውም እንዴ?

ተወጥተዋት ብሉኝ ተወጥተዋት ብሉ ማለት ነው እንዴ? እንደውና ጋር አልገባ አንዴ ስባ ሳደበ ብላችሁ ደሞ ተሳደቡ። እኔ ሀገሬ ስለማልገባ ነው። አንዱን አውቄያለሁ። ገባችሁ ነገር ቤት አውቄያለሁ። ኦኬ መግባት እንደማልችል እ ኢትዮጵያ ላይ ያለው ሀገር በሙሉ እንደዚህ አፋውን ከፍታን እየጠብቀች እንደሆነ ስለማላውቅ ስለማውቅ አገሬን ስለማልገባ ስለማቅ ነው የምሳደበው። አሌክስ ተሳደበ ብላችሁ ደግሞ ኢትዮጵያ ሀገር ላይ ያላችሁ ተው አውሩ፣ ወይም ደግሞ ሌላ ሀገር ላይ ያላችሁ መግባት የምትፈልጉ ሰዎች ካላችሁ ደግሞ አውሩ። ነገ ትታነቃላችሁ። ከምሬን ነው እኔ አልገባም። ሀገር ቤት ማቀው ሰው ነኝ፣ በደንብ አርጌን ማቀው። ከጥንቱ ጥንቱን ከውስጥ ያለው ሰው ስለማቅ ነው እኔ መግባት አልችልም። ማርያምን፣ አልችልም። እኔ እናቴ አልችልም፣ መግባት አልችልም። ታግጃለው። ኦኬ ብላክሊስት ላይ የገቡት ከብላክሊስቱ የገቡ ሰዎች አንዱ ነኝ። መግባታችን ለዛ ነው የሚሳደው። እና ደግሞ የጆሲ የምናምን የምናምን ጀዝባ ሆነህ ነው እንጂ በተለያኛው ሰው ብሎ ማምጣልኝ ማነው ሰው ሱሪው ላይ እንደዚህ ያለ ሱሪ የለበሰው ሰው ያላ ጥቁር ልብስ የለበሰው አባቶቻችን እንደዛ ይለብሱ ነበር ድሮ ማለት ነው። ያባቴ ፎቶ አለ እንዲያውም ድሮ ድሮ ድሮ እንደዛ አይነት ልብስ ሲለብስ ጃኒ። አዎ ጃኒ እንዴ So ከሰይፈ ጋር ተጣልተህ እዛች ሀገር እንደማትኖር እነግርሃለሁ። አይኑ አቆሰ የሰይፈን ኃይል ስለማውቀው ዩ ጋት ዴም ሽት ከሰይፈ ገና ካብዳለሁ። ሰይፈ ምን ብያለሁ። ሰይፈ ማለት እራሱ አይነገር። ሀብታሞች እጆቹ ላይ ሀብታም እጁ ላይ የሆነ ነገር አስፈጽማለሁ። አሁን እሱ እሱ አጥተው አይደለ ለሰይፈን ማስነገር አይደለም። ቴዲያ እንኳን ለአንተ አይደለም፣ ለቴዲ አፍሮ አይመለስም። ሳይፈን ስለማታውቀው ነው። ሳይፈን ሾ ብቻ አይደለም የሚያቀርበው እያንዳንዷን መውጫ መግቢያ የሚያክ ያ መንግስት በለው ሳይፈን። ከሳይፈ ጋር እኮ ነው ይጣላው። ዩ ጋር አሁን አንተ ስፖንሰር አግኝተህ ልትሰራ ሰው ልትሆን ሀገር ላይ ልታድግ መጀመር የሳይፈን እግር ጎንበስ ብለህ እንት አርገ ስትልስ ነው ሰው የምትሆን። እንኳን አንተኛ ሳይፈን እንዳፈረው እንኳን አንተ ምክንያቱም መልካም ጎንም ስላለው የፈለገ ነገርም ደግሞ ሰውን አይነካም፣ አንዳፈሩም እጁም ደግሞ ረጅም እንደሆነ ይነገራል። ዩጋድ ምሽት እስካለበት ሀገር እጁ ረጅም። እሱ የሚቀጣ በምን እንደሆነ ታውቃለህ? በስራ ነው የሚቀጣ አዶናይ የታሰረ እንዲ ምንነው? አይታሰር የሚል ወሬ ሰምቼ ነው ኢየሱስ። ጃኒ ታስራለች። አብይ አህመድ ሰግጦ አዶናይን አስሮታል ሰግጥ ፈምስ የምትል ሀረግ ቤተ መንግስት ደርሳለች ማለት ነው። አዶናይን ጨምሮ ብዙ ቲክታከሮች ከትላንት ጀምሮ እየታሰሩ ነው። ምክንያት አድርጎ ያቀረበው ፌዴራል ፖሊስ ደግሞ ልብ ይነካል። ለህብረተሰቡ እሴት እንጨነቃለን ይላል። ምናልባት ሰምታችሁ ካልሆነ ከሁለት ቀን በፊት አንድ ታዋቂ ጋዜጠኛ በግብረ ሰዶማይነት ተጠርጥሮ ሙሉ መረጃ ተገኝቶበት መንግስት ሊሰማው አልፈልግም። እነዚህ ልጆች እና አዶና የታሰሩበት ምክንያት ግን ከኔ በላይ ተሰሚነት እያገኙ ነው የሚል ተራ ወግ ነው። አብይ አህመድ ህዝብ ትኩረት ነስቶኛል ባለ ቁጥር ሁሉ የሚችለውን እያደረገ በክፉም በደጉም ህዝቡ ዘንድ መነሳት ይፈልጋል እንጂ አንድም ቀን የህብረተሰብን ችግር ለመፍታት አስቦ አያውቅም። አብይ አህመድ ልወደድ ባይነት ስላለበት ብቻ ነው። አንድ ነገር ላስታውሳችሁ፣ የድንግል ማርያም ምስል የቀደደች አንድ እንስት ነበረች። ያቺ እንስት ብዙ ችግር እንደፈጠረች ታውቃላችሁ። አንድ ወንድማችንም ቤቷ ድረስ ሄዶ ምናምን ችግር ተፈጥሮ ምናምን ያለች ታሰረ። አብይ አህመድ መስቀል ሊከበር አንድ ቀን ሲቀረው ልጅቷን አግኝጫታለሁ ብሎ መጣ። ልጅቷ በቁጥጥር ስር ዋለች ተባለ። በነጋታው ሲኖዶስ ውስጥ ያለ የአብይ አህመድ ካድሬ ጳጳስ አብይ አህመድን እናመሰግናለን ለዚህ ጉዳይ አለ። መንግስት ራሱ በደል በድሎ ግን ራሱን ይቅርታ እንድትለው እንድትክሰው ይፈልጋል እንጂ የዳቦ ዋጋ መናር፣ የህብረተሰብ መጨነቅ፣ የዘይት መናር፣ የእንቁላል ዋጋ 150 ብር መግባት የነዳጅ ዋጋ በአንድ ሊትር 200 ብር ማለፉ መንግስትን አያስጨንቆም። ይሄ የህብረተሰብ ችግር ነው ብሎ አያስብም። መንግስት ህዝቡን ያስጨንቋል ብሎ ሚያምነው አንድ የቲክታክ ሴት የለበሰችው አለባበስ ነው እንጂ ከከተማ ውጪ አውጥቶ የሚጥለው ህዝብ ይኑር ይሙት መዳኑን እንኳን ማረጋገጥ አይፈልግም። ምንም ጊዜ ቢሆነ አብይ አህመድ ትኩረት እንዳይነፈገው ስለሚፈልግ ብቻ ህዝቡ ሰንድ ትኩረት ለማድረግ እንደዚህ ነገሮችን ያደርጋል። ስለዚህ የሚገርም አይደለም። ነገም ከነገ ወዲያም ይቀጥላል። እስከ መቼ ህዝብ አብይ አህመድ ላይ መነሳት እስካልቻለ ድረስ። አዶናይ ስለታሰረበት ጉዳይ ፌዴራል ፖሊስ ይፋ አድርጓል። አዶናይ ብርሃነ ኃይለ ሚካኤል በቁጥጥር ስር ሊውል የቻለው ከኢትዮጵያ ህዝብ ባህልና መልካም ስነ መግባር በተቃራኒ በህዝብ ዘንድ ተቀባይነት የሌለው አስነዋሪ አለባበስ ለብሰው በአደባባይ እና በቴሌቪዥን በቀጥታ ስርጭት የታዩ አምስት ጠርጣሪዎች በቁጥጥር ስር በዋሉበት የወንጀል ጉዳይ ጋር በተያያዘ እንደሆነ ፖሊስ አስታውቋል። እውቅናና ገንዘብ ለማግኘት ብቻ በማሰብ ሚዲያዎችን ኃላፊነት በጎደለው አኳኋን እየተጠቀሙ በተለይ ወጣቱ ትውልድ በመልካም ስነ ምግባር ተቀርጾ ሀገርን የሚጠቅም ተግባራትን እንዳያከናውንና በተቃራኒው በትውልዱ ላይ ርካሽ ባህልን ለመጫን የሚደረገውን ተግባር ለመከላከል የተጀመረውን ምርመራ አጠናክሮ እንደሚቀጥል ፌዴራል ፖሊስ አስታውቋል። ለፈጣንና ወቅታዊ መረጃዎች የፕላስ ምልክቷን በመንካት ቤተሰብ ይሁን ያደረጋቸው ቫይብሶቹ የዲቻ ልጆች፣ ከዛ ደግሞ ተመልሶ እሬቻ ሄደ ያደረጋቸው እንቅስቃሴዎች እኔ በጣም ደስ ብሎን አንድ ነገር ቃል ገባንለት። እኔ ቃል ከመግባቴ በፊት የእውነት ለመናገር ከሆነ ባህልና ቱሪዝም ቢሮ ደውዬ ነበር፣ ማቃቸው ሰዎች ስላሉ ማለት ነው። እና ይሄ ልጅ የባህል አምባሳደር ብናደርግ ምናምን ሲል ፕሮፖዝ አደረኩት። ኦኬ፣ ሳደረግሉ ከዛ መንሱር ጋር ገብቼ ፕሮ ቃል ገባውለት በቃ በጣም ደስ ብሎኛል። በዚሁ ቃይ ተላዶናይ ፕሊስ ደግሞ ፕሊስ ተጠንቅቀ ተንቀሳቀስ ምናምን ነገር አልኩት። እዛ እኔ ነው እንግዲህ ሬቻ ሂዶ ስመጣ ማለት ነው የዲቻ ልጆች ጋር የዲቻ ቦይ እነዛ ነገር በሚያደርግበት ጊዜ ደስ በሚል ሁኔታ እንትን ላይ ነው የነበረው ልጆ በዛ ልክ ቃል ገብቼለት ልክ ከዛ ምን ተፈጠረ መሰላችሁ? አየር ሀይል ገባ የሆነ እንትን አድርገ። እሺ እሱ አይጠየቅም፣ ኢንቫይት ያደረጉ ሰዎች ይጠየቃሉ ተብሎ እነሱ ተጠይቋል፣ ታስሯል። ሶስት ሰዎች ታስሯል። ከዛ በኋላ ይሄ ልጅ ልምከሮ ብዬ ስልክ ወሰድኩ። አቅሩ ምነግራችሁ ከዛ ስልክ ወሰድኩ ከመንሱር ስልክ ወስጄ ደወልኩለት። ስደውል ቡኖ ነኝ አልኩት። አንድ ሜሴጅ ጻፍኩለት በተደጋጋሚ ደውዬ ማለት ነው። ከዛ ብሎክ ብሎክ አድርገኝ በቃ ማለት ስልካ ያነሳም ቴክስትንም አይመልስም። እንደውም መንሱር አሁን እንደውም ይፈልጋል እየፈለገ ነበረ ምናምን ሲለኝ በቃ እሺ ብዬ ከዛ ብሎክ አድርገኝ በዚህ ጻፍኩለት ዚስ ፋይናል ብዬ ማለት ነው። ፕሊስ ልንገር ልምከር እያልኩት ለምን በጣም ፋውሎች በዙ ፋውል በዛበት እዛ ነው። ከዛ እንግዲህ ዛሬ ነው እናንተ የሰማችሁት እኔ ልታሰር። በቃ ፋይናል ላይ ስደርስ እኔ መረጃ ነበረ ልምከረውና ወንድማችን፣ ለመንሱር ስነግሮ መንሱር ፖዘቲቭሊ አይቶ ፕሊስ እንዳይታሰር በቃ እስኪ ይርዳው ተነጋገሩት ያጠፋ ነገር ካለ እንዲያስተካክል ብሎ ወላሂ ነው። ከዛ ልጁ ኮምፕሊትሊ ብሎክ ሽልማቱን ከወሰደ በኋላ ብሎክ አድርገን ሙሉ በሙሉ ማለት ነው። ፋውሉ ደግሞ ከዚህ ሲሄድ፣ እናንተ አታቁ ሰው ሲንቀሳቀስ ብዙ ነገር ነው። ኢትዮጵያ መረጃና ደህንነት እያንዳንዱ ነው የሚከታተለው። እያንዳንዱ ኢትዮጵያ ውስጥ ያለው መቶ ሰላሳ ሚሊዮኑ የምታወራው ነገር ይሰማል፣ ይታወቃል። እያንዳንዱ አሁን ሴኩሪቲ ሀይ ነው ኢትዮጵያ ውስጥ ማለት ነው። የኔትወርክ የመረብ ደህንነቱ ኔትወርክ በጣም ከፍተኛ ነው፣ የሚገርማችሁ ማለት ነው በዚህ ልክ ይሄ ልጅ አክሱም ሲሄድ ምን እንደሚያወራ ምን ምን? እረ ይሄ ልጅ በቃ ማድረገው ነገር ስጠፋ ሜሴጁን እዚህ ላይ ዲስፕሌ ላደረግላችሁ እችላለሁ። ፕሊዝ ፋይናል ስልክህን አንስ፣ እንዲያስተካክል ነው። ለምን የሆነ ነገር በቪዲዮ ቀድሞ ካስተካከለ ችግር የለውም። በጣም ሞከርኩን፣ ስልክ አላነሳም። እና መንሱር ማስረጃ ሊሆን ይችላል። ከአስር ቀን በፊት ነው ይኸው። መንሱር ቪዲዮ አጥፋ ስትፈልግ እና ይሄ ልጅ ሊገባ ነው። ስለዚህ ፕሊስ መንሱር ምናምን ብዬ በቃ መንሱርን ፖዘቲቭሊ ሞክረናል። ልጁ የለም። ዛሬ ግን በቃ ተይዘዋል። ስለዚህ በእንደዚህ አይነት ጊዜ ላይ ሁላችንም አሁንም ፈጣሪ ነገሩ በተረጋጋ ሁኔታ እንድታይለትና እንዲፈታ ነው የምንፈልገው። ያጠፋቸው ጥፋቶች አሉ። አራት አይነት እንትኖች እንትን በተባለበት በራሱ ጊዜ የሚወጣ ይሆናል መረጃ ያን ሁሉ ነግሬው ከዚህ በፊት ወደ እስርድ ከመግባቱ በፊት በተጠርጣሪነት ከመያዙ በፊት ለመረጃ ትፈለጋለት ተብሎ ተደውሎለት ተደውሎለት ሲመጣ ደግሞ ተንቀጥቅጦ እንደዚህ ይሄ ነገር ከመከሰቱ በፊት የምገርመው ማለት ነው ይወስ ቫይብሬቲንግ በቃ ሲያዝ ማለት ነው በጣም ነው የተንቀጠቀጠው። ሰው ለምን እንደዚህ ይሄ ከመሆኑ በፊት ሞክር ያለው ነው። አይ ዲድ ማይ ቤስት። በነገራችን ይሄ ማለት ነው ወደ አንድ የትግራይ አክቲቪስት ተናግራለች እኮ ረጋበል ምናምን ብላ አስጠንቅቋለች። የሆነች ፖለቲከኛ እንደውም ሪከርደ በጣም ሲዘዋወር ነበረ። ረጋበል ተረጋጋ፣ ጥሩ አይደለም ምናምን ብለው ነበር። እና ብዙ ነገር ተነግሮታልና፣ እስኪ ወገኖቼ፣ እስኪ ፎሎ በሰላም የተቀመጠው ልጅ በሰላም ሆይ ሆይ ብለ ፎሎራ ዘተ አባዬ እኔ ነገ አገሬ መግባት ፈልጋለሁ እና ታባቴ ማየት ፈልጋለሁ። እኔ አሜሪካ ተቀምጬ የትራምፕ እዚ እያሰቃየኝ የኢትዮጵያን ሕግ ምን ቅም ይመስላል እዚህ የባሰ እንዳለው አሜሪካ ሰው ኤቭሪዳይ የተገደለ ያለው ጌታ ይመስገን። ቴንክ ዩ ቤቤ እዚህ ኤቭሪዴ ነው ሰው የሚገደለው አሜሪካን ሀገር፣ ኤቭሪዴ ዴይ ባይ ዴይ ሰው ይገደላል፣ ሰው ይገረፋል፣ ሰው ይገረፋል። እንዴ እኛን ሁሉ ተቋቁሞ የምንኖረውን ጥለዚ ማይ ሰግጡ ደንቁሩ ናን ተናግር ያለው አቅምን ወቅ ለዚህ ለሶሻል ሚዲያ ለደንቆሮ ይሄ እከክና አንጡራ ማሀይም ሆነ ህዝብ ቲክታክስ አይፎን መግዛት እንጂ አይፎን አጠቃቅም ለማይችል ህዝብ እየሰማ ህይወትን አታበላሽ በተለይ ኢትዮጵያ ያላችሁ ሰዎች በቃ አቅምን አውቀ ነው ጌምን ተጫውት ወጣ ብለ ተፍ ተፍ ብለ ስራ ስራ ፓሪ አዘጋጅ ኢቨንት አዘጋጅ ተሳተፍ በቃ ዳስ ነፍ አንድ እንጀራ ለማትመላው ድስት ስትገለባበት ተበላል ተበላል ተበላ ለው ለኔ አላዛር አምላክም ይው ለንዲ ፀሐይ ነው አገሩን ነው በእናት ፀሐይ ነው። እኛ እቺ ብርሃን ለወጣችሁ እንደሰታለን። ገንዘብ ብቻ አይደለም፣ ያ እቺን ብርሃን ለሰጠን አምላክ እናመሰግናለን። አትወዱም እናንተ ቆሻሻ ስለሆናችሁ፣ ቆሻሻ ሰው ነው የምትወዱት። ኤቭሪ ቲክታከር ኦቨር ሚሊየን ፎሎወር ያለው ቆሻሻ ነው እንዳለ ታውቃለህ።

በክርስቶስ ስም አንገታችን መበጠሱን ሬሳችን በእሳት መቃጠሉን በቪዲዮ በኦዲዮ በፎቶ ማሳየት ቀላል ነገር እንዳይመስላችሁ። በኢንተርናሽናል ደረጃ ሀገር ውስጥ ያሉት ሊጠብቁን የተቋቋሙት የሃይማኖት ተቋማት አይታችኋል ያወጡትን መግለጫ፣ አረንጓን እንስሳ ነው የሞቱ ሰው አይደሉም እንኳን አላሉ ሰው ነው ብለዋል። በደፈ ነው ኦርቶዶክሳዊ አለም ማለት እንዲህ የተናቅንን በሀገር ውስጥ በኢንተርናሽናል ደረጃ ሞታችንን ካሳየን አሁን ውጤቱ ምንድን ነው? እነዚህ ነጮች የኮንግረስ አባሎችና ሴናተሮች ጉዳዩን ስለያዙት ወደ ምድር ወርደው ችግሩን ይፈቱታል ማለት አለ። የችግሩ መፍቻ ቁልፉ እኔ እናንተ ላይ ነው ያለው። አሁን በኢንተርናሽናል ደረጃ ይህን እውቅና ካገኘን እኔ እናንተን ፍርሃት ይለቀናል። ምክንያቱም ፈሪ አድርገውናል፣ እንዳንሰባሰብ፣ ራሳችን እንዳንከላከል። ጦርነት ልናነሳ እኮ አይደለም፣ ራሴን ለመከላከል የእኔና ያንተ አባቶች ሰይፋቸው ላይ እግዚአብሔር ኃይሌ ነው ብለው ጽፈዋል። የእግዚአብሔር ስም ከሰይፍ ጋር ምን አገናኙ ክንዳለ እየሰማኸኝ ነው? አሁን እንደ ስለ ክርስቶስ ብዬ ነው በላ እየተል ሞሸሞሽክ ብትሞት ማለት ነው፣ ፈርተህ ነው የሞትከው። ራስህን መከላከልን እንደ ኃጢአት አትቁጠረው። ኦርቶዶክሳዊ ወንድምህን በየቤተ ክርስቲያኑ ያለው ተሰብስበ በቃ ስልጠናም ከሆነ ራሱ ስልጠና መውሰድ አለባችሁ። በቃ ኦርቶዶክሳዊ ማይንድ ሴት ይኖራችሁ። የሆነ የተልሞሸሞሸ ኦርቶዶክሳዊ አትሁኑ፣ ወንድ ሁኑ። እየሰማችሁ የሆነ ማለት ነው፣ የምሬ ነው እንደዚህ ምለው ዝም ብዬ አይደለም። አሁን ለምሳሌ እኔ እንደዚህ ምለው ልንትኑ ስለማቀው ነው ውጤቱ ስለማቀው ነው ባይኔ ስላየው ማለት ነው። ለአንተ እኮ ይህን ማድረግ ቀላል ቀላልኮ ነው በጣም በየአጥቢያ ቤተክርስቲያን ወጣቱን ሰብስበ ስለ ቅድስ ቤተክርስቲያን እዛ ጋር ያለውን አስተዳዳሪውን ቀጭ የሚያደርጋቸውን እሱን ተወ። የጊዜ ጉዳይ ነው። ጊዜ ሲገኝ እሱ ይዳኛል። እንደዚህ አይነት ስብስብ ማይወዳለን በየአጥቢያ ቤተክርስቲያን ነው የተሾመ እንደዚህ አይነት ስራ ሚያንኮላሽ ማለት ነው። እሱም ተውት። በቃ ስለ ክርስቶስ ብላችሁ መሃላችሁ ላይ ክርስቶስን አድርጋችሁ ቅድስት ቤተክርስቲያናችን እንዴት ፕሮቴክት እናደርጋት ሀገር ውስጥ እምትሆኑ ትችላላችሁ። ዳር ላይ ያላችሁት ብቻ እኮ አደለም፣ ሀገር ውስጥ ያላችሁት፣ ሀገር ውስጥ ዋናው እሳቱ ያልገባበት ውስጥ ምክንያቱም መሀሉ ዳር መሆኑ አይቀርም ዝም ካል እና ውጤቱ። ዋናው ነገር ይሄ ነው። ዝም ስንል ምናምን ወይም ይህ ጉዳይ የተረሳ እንዳይመስላችሁ። አሁን እንግዲህ በዚህ መስመር ውስጥ ገብተን ራሳችን እንከላከላለን፣ እንደራጃለን፣ እንወያያለን ምክንያቱም እኛ የአባቶቻችን ልጆች ስለሆን ሰማኝ፣ አንተ ኦርቶዶክሳዊ ሰማሽ። አሁን ቪዲዮን ላሳያችሁ። እንትኖቹ ሁሉ ጋዜጠኞች ሁሉ ጉዳዩን ይዘውት እየተወያዩበት እንደሆነ ማለት ነው። ቀላል ስኬት አይደለም። እንኮራባችኋለን። እናመሰግናችኋለን አባቶቻችን፣ መምህራኖቻችን።

ም አንሰማ የሚያሉት በአርሲ ኦርቶዶክሲያ ላይ የደረሰው ስቃይ የሚያሳየው ቪዲዮ፣ ፎቶና የድምጽ ይደም ዝግጂ ለአሜሪካ ዓለም አቀፍ የሃይማኖት ነጻነት ቢሮ ይህንን ነገር በሰፊው አሳይተናል። አሁንም ጉዟችን በዚያ ያበቃ በኦርቶዶክሲያ ገደ ያለ ጨፍጫ ላይ የሰማራችሁ ለዚሁ ደግሞ ታችሁንም አናምንም ብላችሁ ደብቃቸው ሁለተኛ ሪፖርት እናቀርባለን ብላችሁ በዛ ይቀራችሁ የሞት ተቋማትም በዚህ ጉዳይ ትጠይቁበታላችሁ። አሁንም ደግመን ደጋግመን ቪዲዮን እንግዲህ እንደተመለከታችሁ ነው እነዛ በግፍ የተገደሉ የአርሲ ባለማናተቦችን ገዳይ ሳያገኙ ዛሬ እንግዲህ ንጹህ የሆኑ ሰዎችን ኦርቶዶክሳዊ ባለማተ በመሆናቸው ብቻ የተዋዱ ልጆች በዚህ ሰዓት እየተሳደዱ እንደሚገኙ እየወጡ ያሉ መረጃዎች ያመልክታሉ። እንደዚሁም እንግዲህ የድንግል ማርያምን ስም የጠራው ማርያም ማርያም ማርያም ማርያም እያለ እንግዲህ ቲክቶክ ክሬቲቭ አዋርድ ላይ ሲጠራት ስሟን የነበረው እንግዲህ አማምላኩ ላይ ታምላክን ሲያመሰግና ሲያወድሳት የነበረው እንግዲህ አዶናይ በዚህ ሰዓት በቁጥጥር ስር ሟሉ ብዙ ሰዎችን እያስቆጣ ነው የሚገኙ እንግዲህ ቪዲዮ ላይ እንደተመለከታችሁት በደል ነው ግፍ ነው ወንጀል ነው እየተባለ እንግዲህ የተለያዩ። እንግዲህ ሰልፎች ሊደረጉም እንደሆነ ያለው መረጃ እያመለከተ ይገኛል ማለት ነው። እግዚአብሔር አምላክ ደጉም ጊዜ ያምጣልን ነው ማለት የምንችለው። ወቅቴን አዳዲስ መረጃዎችን ወደ እናንተ አደረሰን። በቀጣዩ ወቅቴን አዳዲስ መረጃዎች እስክንገናኝ ድረስ ሰላም ቆዩ። ሰብስክራይብ እያደረጋችሁ የደኑታን ይጫናችሁ፣ አበረታቱን። እስከዛው ድረስ ግን ሰላም ቆዩ።